ሰላም ሰላም ውድ ቲክቶክ ተከታታዮቼ እንደምን ሰንብታችኋል? እንግዲህ ዛሬ የመጣሁት አንዳንድ ነገሮችን ላስገነዝባችሁ ነው። በተለይ ብዙ ጊዜ የማየውም ሴቶች እህቶቻችን ዊግ ወይም ደግሞ ሂዩማን ሄር ዊግ እንኳ ተፈጥሯዊ ከተፈጥሮ ነገር የሚሰራ ስለሆነ ችግር የለውም ግን የሂውማን ሄር ወይም ደግሞ የሰው ጸጉር ራሳችሁ ላይ የምታደረጉ የምትሰፉት፣ የምትቀጠሉት ካላችሁ በጣም ጥንቃቄ መውሰድ አለባችሁ። ብዙውን ጊዜ ይሄ ጸጉር የሰው ጸጉር የሚመጣው ከኤስያ እንደነ ህንድ ከመሳሰሉት ሀገር የሙታን ጸጉሮች ናቸው። ሰዎቹ ከሞቱ በኋላ ጸጉራቸው ተላጭቶ ታጥቦ በሳሙናና በውሃ የሚያጥቡትን በእጃቸው ነው በጃቸውና በሳም በሳሙና ነው የሚያጥቡት። ይሄንን ደግሞ ከታጠበና ከደረቀ በኋላ እየታሸገ በመላው ዓለም ይሸጣል። ችግሩ እሱ አይደለም። ችግሩ እነዚህ በኤስያ ያሉ ሀገር እንደነ ህንድ፣ እንደ ፓኪስታን የመሳሰሉት ሀገሮች እምነታቸው በባዕድ አምልኮት እምነት ስላላቸው የዚህ የባዕድ አምልኮት የአጋንንቱ መንፈስ የእነ ሉሲፈር መንፈስ በዚህ ጸጉር ላይ ስላለ ይህንን ጸጉር ደግሞ እናንተ ገዝታችሁ በምታረጉበት ወቅት መንፈሱ ከዚህ ጸጉር ጋር አብሮ ስላለ እናንተ መንፈሱን ትረከቡታላችሁ ማለት ነው። አንዳንድ ጊዜ ወይም በአብዛኛው እንበል ባልና ሚስት ይጣላል። ቤት ውስጥ ሰላም የለም። በፊት ሰላምና ፍቅር የነበረ ጭቅጭቅ፣ ባል ሚስቷን፣ ትሳደባለች፣ ትናገራለች ብዙ አንጃ ግራንጃ ሰላም የሌለው ፍቅር፣ በጣም የሚያስጠላ ንግግሮች እና ሰላም ያልሰፈነበት ጉዥንብር የሆነ በቤት ውስጥ መጥፎ መንፈስ ይገባና ያበጣብጣቸዋል። ጓደኛ ማቾችም ሆኑ ቤተሰቦችም ሆኑ ባልና ሚስትም ሆኑ ወንድማማቾች፣ ማናቸውም ከዚህ ቤተሰብ ውስጥ ይህን የሂውማን ሄር ወይም ደግሞ የሰው ጸጉር ቀጥሎ የሰራ ማንኛውም ሰው የባዕድ አምልኮት ወደደም ጠላም ተካፋይና ይጋባዋል። ይሄ የባዕድ አምልኮት የሚጋባቸው በዚህ ጸጉር ነው። በዚህ ጸጉር ብቻ አላበቃም። ጥፍራችሁን የምታስቀጥሉ ሴቶች በረዥሙ ለጌጥ ተብሎ መለው ዓለም የተሰደደበት የጸጉር መቀጠል ጉዳይ ደግሞ ይህም ራሱን የቻለ ችግር ነው። የጸጉር የጥፍር መቀጠል የመጣው በጥንት ጊዜ ፒራሚዶች በተሰሩበት ጊዜ ግብፅ ውስጥ አንድ ጠንቋይ የነበረች ነው ይባለው። እሷ ናት ይህን ጥፍር ቀጥላ ማሳደግ የጀመረችው። የዚህ ጥፍር መቀጠል ደግሞ ራሱን የቻለ አምልኮትና መንፈስ አለበት። ይሄ አምልኮት መንፈስ በዛ በጥንት ጊዜ ች ጠንቋይ ስጠቀምበት የነበረው የጥፍር ማሳደግ አሁን ከምናያቸው ረዣዥም ጥፍሮች የበለጠ በጣም እስከ መሬት ድረስ የሚደርስ የሚቀጠል ጥፍሮች ነበሯት። እና በትልቅ እንደ ንጉስ ወንበር ላይ ተቀምጣ ነው ብዙ ነገሮችን የምትናገረው። ሰዎች ይመጣሉ፣ ያማክሯታል እንደዚህም ቢሆን ሕይወቴን ኑሮዬን ለማስተካከል እያሉ ሲያማክሯት የነበሩ የጥንት ስሟን ዘነጋውትን የጥንት ግብፃዊት ጥፍሯን በመቀጠል በዚህ አይነት አምልኮትና የባዕድ እምነት በአጋንንቱ በኩል ያመጣችው የመጋጊጫ ውበት ተብሎ ጥፍር መቀጠል ነው። ጥፍራችሁን የምትቀጥሉ ሰዎችም ተጠንቀቁ። የመናፈስ የመናፈስታኑ አምልኮት በዚህ የጥፍር ቅጠላ ላይ አለበት። ረዣዥም ጥፍር ያላቸው እኛ የምናቀው አስፈሪ አውሬዎች ምናምን ናቸው ጥፍራቸውን የሚጠቀሙበት እንደ ንስራ ሞራ ያሉ ምግባቸውን ለማደንና ጠላታቸውን ለመከላከል የሚጠቀሙበት ጥፍር ነው። አሁን ግን ሴቶች ልቶቻችን ለጌጥ ተብሎ ይህን ጥፍር ማስረዘምና የራስ ጥፍር እግዚአብሔር የፈጠረልን ጥሩ ጥፍር እያለ ቀለም ቢቀባም የሚያምር፣ ባይቀባም የሚያምር በሱ መጊያጊያጥና ማማር ስንችል ይሄ የባዕድ አምልኮ ተከታይ ጠንቋይ ከነበረች ግብፃዊት የተወረሰን ነገር በመላው ዓለም ተሰራጅቶ ነጭ ሆነ ጥቁር ሆነ ነጭ ሆነ ማንኛውም በዓለም ላይ ያለ እንደ ፋሽን እየተጠቀመበት ነው። በጣም የሚገርም ነው። አንዳንዶቹ ሳይገነዘቡት ሳይረዱት፣ አንዳንዶቹም ምናገባኝ በሚልም መንፈሳዊ ነገር ኖረውም አልኖረውም በሚለው ይጠቀማሉ። ለማጌጥ ሲባል ጸጉራቸውንም እንደዛው፣ ጥፍራቸውንም እንደዛው እና ይሄን ለማታውቁ እህቶቼ፣ እውነታው ይሄ ነው። የርኩስ መናፈስታን ያለበት የአጋንንት መንፈስ ያለበት ጸጉር ነው ከህንድ ከፓኪስታን ከሌሎች ኤሲያ ሀገሮች እየተሸጠ የሚመጣላችሁና የሚሸጠላችሁ የሰው ጸጉር ለእንደዚህ ባዕድ አምልኮት የተጋለጠ ስለሆነ በቤታችሁ ሰላም ቢጠፋና ግጭት ጭቅጭቅ ቢፈጠር ራሳችሁ ፈትሹ። ራሳችሁን በፈተሽ ያስፈልጋል። ሳናቅ እንደዚያ ነገር ውስጥ ገብተን በራሳችንም ሆነ በቤተሰባችን ላይ ሰላም የሚነሳን የሉሲፈር እርኩስ መንፈስ በዚህ ጸጉር ላይ ስላደረ ነው። ማይክል ጃክሰን በዚህ ጉዳይ ላይ አንድ ጊዜ መድረክ ላይ ወጥቶ የተናገረው ነገር አለ። ሙዚቃ ድግሱን ለሙዚቃ አፍቃሪዎቹ ካሳወቀ በኋላ መጨረሻ ላይ በቀጭን ለሆሳስ ድምፅ ዲስ ኢዝ ሉሲፈር ብሏል። ዚስ ኖት ሚ ዚት ኖት ሚ ዲስ ኢዝ ሉሲፈር ሲል ነው የተናገረው። ምክንያቱም ሉሲፈር ማለት ያጋንንቱ ዋና መሪያቸው ነው። ልክ እንደ መንግስታት የተዋቀረ የማዕረግ አላችሁ አጋንንቶቹን። ስለዚህ ሉሲፈር የመጨረሻው ደረጃና የአጋንንቱ መሪ ስለሆነ ማይክል ጃክሰን ያንን ቃል የተናገረው የሆነ ያልተስማማበት ጉዳይ ከሉሲፈር ጋር ስለነበረ ገሎታል። ያንንም ተናግሮ ነው። ያንን ከተናገረ በኋላ ነው ዲዚዝ ኖት ሚ ዲዚዝ ሉሲፈር ካለ በኋላ ነው ብዙም ሳይቆይ ማይክል ጃክሰን ህይወቱ ያለፈችው እና የሙዚቃ ኢንዱስትሪውን በተለይ ነጮቹ የሙዚቃ ኢንዱስትሪው በአጋንንት መንፈስ የተሞላ ነው። ስለዚህ የማይክል ጃክሰንም ምሳሌ ሰጥቻችኋለሁ፣ ራሱን የተናገረው በመድረክ ላይ እንደዚህ ብሎ አጢኖ የሰማው ሰው ሰምቶታል። ያላጤነውም እንደ ቀልድ ያለፈው አለ፣ የማያቅም ካለ ያልተረዳውም ካለ፣ ስለዚህ ጥንቃቄ፣ ጥንቃቄ፣ ጥንቃቄ በዘመናችን ላይ የሚመጡ ፋሽኖች ሁሉ ከመናፈስታኑ አጋንንቱ ጋር የተጠቃለለ ነው። በቅርብ ጊዜ ዛሬ አራት ዓመት አምስት ዓመት ገደማም ስኒከር ጫማ በሰው ደም ተሞልቶ ደም እየተንጣለለ በጫማ ሶል ላይ ሲሽከረከር የሰው ደም ገብቶበት ነበረ እና አሜሪካ ውስጥ በደቂቃ ውስጥ ከአንድ ሺህ በላይ ጫማዎች ተሽጠው በዜና ላይ ሲወራ ነበረ። በዚህ ላይ ደግሞ ማን ነው የናይክን ስም ተጠቅመው በግል የሰሩ ሰዎች ናቸው። የመናፍስታኑ ተከታዮች የሉሲፈር ተከታዮች ይህንን ደም በጫማ ላይ ባስገቡት ጊዜ በዓለማችን ያሉ ሰዎች አዲስ ፋሽን ተከታዮች ይህን የደም ጫማ በደቂቃ ውስጥ ከ1200 በላይ ሰውን የገዛው እስከ በብዙ ሺህ ዶላር ነው የተሸጠው ጫማው። እስከ ሁለት ሺህ ዶላር ድረስ ተሽጧል አንድ ጫማ። ያንን ገዝተው የናይክ ድርጅት ስሜ በስሜ ተጠቅመው የነገዱ ሰዎች አሉና እከሳለሁ ሲል ያ ጫማ እንዲመለስ ተደረገ። ከዛ በኋላ ያም ጫማ ከነጭራሹ ጠፋ። አስቡት እንግዲህ መናፍስታኑ የሚፈጥሩት ነገር ሁልጊዜ በአዳም ዘር በሰዎች ዘር ላይ ተቀባይነት እያለው ነው የሚመጣው። ፋሽን፣ የምንለብሱ የተቀዳደደ ልብስ፣ የተለያየ የፀጉር ቁርጥ ምናምን መናፍስታኑ፣ የመናፍስታኑ ተባባሪዎች አባሎች፣ እነሱ የሚያመጡትና ወደዚህ ምድር የሚያደርሱት ነው። አንድ ነገር የለም ከመናፍስታኑ ውጪ የሚመጣ ነገር። አጋንንታኑ እችን ምድር ተቆጣጥሯታል። ልብ ያለው ልብ ይበል። ማስተዋሉን ደግሞ እግዚአብሔር ጭንቅላት የሰጠን ክፉና ደጉን እንድንለይ እንድናስተውል ነው። ስለዚህ ሴቶች እህቶቻችን ጥፍራችሁን የምትቀጥሉ የሰው ጸግብ ወይም ሂዩማን ሄር የምትቀጥሉ ባዕድ አምልኮት እንዳለበት ተረዱ። ያልተረዳችሁና ሳታውቁ ያደረጋችሁ ይህን ነገር መልእክት ታስተላልፍላችሁ ሰምታችሁ ማቋረጥ ትችላላችሁ። ሉሲፈር የሚለው ደግሞ የአጋንንቶች ሊቀመንበር ዋና ሀላፋችሁ ስለሆነ ሉሲፈር የሙዚቃውን ኢንዱስትሪውን እና የፋሽኑን ሾው የተቆጣጠረ ስለሆነ ሰው ወይም ደግሞ በዓለማችን ላይ ያለ ህዝብ የፋሽን ተከታይና የተለያዩ ጌጣጌጦችን ተከታይ ስለሆነ ሳያውቅም እያወቀም